ዲሽ ጠጋኝ ሆኖ ነው ኢትዮጵያ እያለ ዲሽ ነበር የሚጠግነው፣ ጋይስ ዲሽ ነበር እንትን የሚለው። እና ስለ ሶፍትዌር ምንም የሚያውቀው ነገር የለም፣ ምክንያቱም የሆነ አንዳንድ ነገር ስጠይቂው፣ ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው፣ ላይ ምንም አይገባውም ማለት ነው። እና ውሸት ነው። እና ይህ ሀክ አረጋለሁ ምናምን የሚለው ኮምፕሊትሊ ውሸት ነው። ሰውየው ዲሽ ነው የሚሰራው። እና ኢዮ ስታርን ለመጠም ዘጠኝሽ ሁለት መቶ ብር ነበር ሰውን ቻርጅ የሚያደርገው እና ዲስ ሰራተኛ ነው እንጂ እንተን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት፣ ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር ለ10 10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው እሱንም የሚያክል ሶፍትዌር ሶፍትዌር ኢንጂነርስ ስለሌለ ማለት ነው። 24000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24000 ነው ደሞዜ፣ 24000 ዩሮ ነው ደሞዜ። አይደለም በሚሊዮኖች እርዳታ ረዳለው ይላል፣ ግን አምስት ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪው፣ ቀጥል ወንድም። ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ አያቅም። እና ይሄ ሰው የገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው። ከመጀመሪያውም ጀምሮ ማን እንደሆነ አላውቅም። ያ እያረጋችሁ ኮፒ ሊንክ እያረጋችሁ እንዲህ እንዲህ እንዲህ እያደረገኝ ነው እና እንደዛ ነው ማለት ነው። ልጁ ተጠቅሞ ያቅም፣ ቢኒያም ምናምን የሚባለው ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የ16 17 ዓመት ልጅ እያለሁ ደውሎልኝ ጀርመን እኮ ታሰሬ ነበረ ምናምን ምናምን ብሎ አውሎቶ ነበር ብር እንድልክለት፣ ሀምሳ ዶር አላክልኝ ምናምን ብሎኝ ነበር። ኢቭን ማለት ነው፣ ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር፣ እና ሰውዬው ውሸታም ነው ልም ያለ ውሸታ እና የራሱን ፒክቸር ተጠቅሞ ያቅም፣ ለጥፎም አያቅም፣ ብርም የለውም እና የሚኖርበትን አድራሻ አለኝ ብዙ ሰው እየጠየቀኝ ነበር እና የሚኖርበትን አድራሻ የሚፈልግ ሰው ካለ ኢንቦክስ አርጉልኝ፣ ወይም እዚህ ላይ መናገር ይችላሉ። በእኔም ዋትሳፕ ላይ ላክልኝ። ለምን ሁለት ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላክልኝ ብለውኛል። እልክላቸዋለሁ። በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው፣ ሁለት ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ አንተም አድሬሱን ትልክልኛ ፎርዋርድ አደርጋል ያሬድ የሚባለው አሁን ራሱ እየኮመት አይቼዋለሁ ማሪ ይሄው መኒጋን የሰጠሽ በጣም ጥሩ በቃ ይሄው ያሬድን ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ እና ደግሞ አንዷ ሴት ናት ሴቷም አለ ዋትሳፕ ላይ ኦልሬዲ ስላወራችኝ ይኖራል እዚህ የ24 ሺህ ዩሮ ደሞዝተኛ እንዴት ነው 50 ዶላር የሚለምነው? አንደኛ፣ ሁለተኛ ከስዊቲ ስዊቲ ነሽ፣ እህትሽ ጀርመን ያለችው። እርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም እርቦኛል ብሎ 50 ዩሮ የለመናት ከአንቺ እህት ነው። ቲና ናት ምናምን ከምትባለው ነው ቲና ትናንት ከነበረችው። ኦኬ ከእሷ እህት ትርሲት ትርሲት ትርሲት ከትርሲት እህት ነው የለመናት፣ 50 ዩሮ ና ወይኔ የህት ፍቅረኛ አርቦታል ብላ 50 ዩሮን ሰጣ። ግን እሱን የምትናገራል መሰለውም ነበር ለህቱ ለህቱ ለህቷ ለገዛ ህቷ የምትናገራል መሰለውም ነበር። 50 ዩሮን ከሰጠችው በኋላ ተናገረች። ኢማጅን የ24000 ዩሮ ደሞዝተኛ ሆኖ እራበውና 50 ዩሮ ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጅን ማች አደረገ። ሙሉ ብሬን ኢትዮጵያ ልኬ አለ እራበኝ አይ ቶማስ እሺ ቶማስ ማን ነው ቶማስ ማን ነው ማርቆ ስላለው ብዬ ቶማስ ጉድ ጉድ ጉድ ቶማስ ማን እንደሆነ ይጣራ ቶሎ ይጣራ ቶማስ ማን ነው አፌ ላይ ያለው እሺ አንተ ትናንትና ያልተናገርካቸውን ነገሮች የምታውቃቸውን ቀጥል እሺ እና ደግሞ ዱባይ ላይ ደግሞ ኬዝ አለበት ፖሊስ እንትን ብለን ነበር ባለፈ ባለፈው አንተ ምን አድርገሃል ምናምን ብለሽ ነበር እና ስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትነው እና ከእሷ ከሱጣችኋለች መድኃኒት ጠጥታ ዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር ዱባይ መስርተን ነበረ ግን ያው ብዙ ፈርዘር አለ ወደፊት አልሄደም ማለት ነው ግን ዱባይ ላይ እንትን ብለን ነበረ ኬዝ መስርተን ነበረ እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ አይ ዶንት ኖ ይሄ የግለሰብ ጉዳይ ነው በኢንተርፖል አይጠየቅ የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው እንዴት ይጠየቅላታል ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት ቢጨንቃት ነው ለፖሊስ ሪፖርት ያደረገችው እነሱም እንደዛ ብለው ነው የነገሩን፣ እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም አል ምንድን ነው ወደፊት ለመውሰድ አልቻሉም ማለት ነው። ግን ያንን አድርገን ነበረ። ለመጀመሪያ ጊዜ ማርቆስ በአንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው፣ አሞራው፣ ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛዋ ሲል 2016 ወይ 2017 ላይ ነው። በኢትዮጵያ አቆጣጠር ነው? በፈረንጅ በፈረንጅ አቆጣጠር ፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ ዓመት ነው አዎ፣ ብዙ ዓመት አለውና ላይክ አንዳንዴ ቆይ ልጨርስልሽ እና እንደዛ ነው። ላይክ አካውንት በኔ ፒክቸር አድርጎ ሲናገር የነበረው እና ኢቭን አሁን ለምሳሌ ሌላ ሴቶች ምናም ሲናገር እና አንዳንዴ ለእኔ ሲልኩልኝ ያ ኢቭን ፋይል እኔ ለየለኝም። ምክንያቱም የቆየ በጣም የቆየ ስለሆነ እና ኦልሞስት የስምንት ዓመት የዘጠኝ ዓመት ትንሿ እህቴ ስትወለድ የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሷ አላት እና አሁን እሷ ስድስት ሰባት ዓመቷ ሊሆናት እና ይሄ ይህ ያህል ነው። ላይ ሰውየው በጣም እንትን ብሏል። ላይ አረው ነው እና እንደዛ ነው ሰውየው የስድስት ዓመት የሰባት ዓመት እንትን ብሏል። እና ብዙ ሴቶች ላይ ሌላ ኢንስታግራም ላይ ምናምን ይጠይቁ እንደዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ አስራ ስምንት አስራ ዘጠኝ ሀያ ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶችን እንደዚህ አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ የለጥፍና ስቶሪ ላይ ሰዎች እኔ እንዳልሆን ለመናገር ሞክራሉ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናግራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችው ትናንትና ስሟን ጠርተን ነበር። አሁን ግን ደግመኔ ሰው ስም አንጠራም። ትናንትና ማነው ዱባይ ያለችው መድኃኒት የጠጣችኋለች። ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለህ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠከው። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ፣ ፎቶ ይጠቀሙና ያናግሩ ነበር። ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ። እና እንደዛ እንትን አለ እና በቃ ሰውየው እኔና እሱን በቃ ላይ አንድ ነው አድርጎ የሚያምነው ማለት ነው። ሁሉ ጊዜ እንዴት ነው ልበልሽ፣ በቃ እራሱን እኔና አድርጎ ነው የሚያምነው በስትክል እና ተመሳሳይ እንዳልኩሽ፣ ትናንትና ራሱ ተመሳሳይ እንትን አለ። ንቅሳት አለ እኮ እሱ ላይ የአንተ አይነት ንቅሳት ተነቅሷል። አንደኛ የአንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰጥተኸው አውርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ተዋርቋል። 2016 ላይ እንዳልኩሽ ማለት ነው፣ እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም፣ አበሻ ምናምን አልነበረም። እና መጀመሪያም ሲያናግረኝ እንደዚህ የአበሻ ስልክ ቁጥር የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ ወገኔ ብዬ ማለት ነው እና እንደዛ ነው የጀመረው፣ ማለት ነው። ከዛ እንደዚህ ሲጠይቀኝ ላይክ ኖርማሊ ነገርኩት የሚፈልገውንም ነገር ነገርኩት። ሰው ማዘርህ እንዴት ነች ምናምን ምናምን፣ ስለ ቤተሰብ በጣም ጂኒኒ እንዴት ነው፣ ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ምናምን ብዬ ነግረዋለሁ ማለት ነው፣ ስላለው ነገር እና በሚገባ በቃ። ልጅም ስለነበርኩ እንደዛ መናገር አልነበረብኝም፣ ግን አሁን ገብቶኛል፣ ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶቹ ሲያናገራቸው ደግሞ እንዴት እንደሆነ አላቅም። የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላቅም። እንትን እኔም ብሎክ ያስደረጋቸዋል። ዋትሳፕ ላይም እኔን እንዳያገኙ ማለት ነው ብሎክ ያስደረጋቸዋል። ሳምሃው አይ ዶንት ኖ ሃው እንደዛ አድርገው እንትን ብሎክ ያስደረጋቸዋል ማለት ነው። እነሱ እኔ እንዳያገኝ ሜቢ በእነሱ ኢሜላቸውን እና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ ራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ ያስባል። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንድ ኢቭን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ላይክ ቴክስት ላደርግላቸው እንኳን ስፈልግ ብሎክ ነኝ ብሎክ ተደርጌ ያለው ማለት ነው። እነሱም እንት እንዳል ስላለው ነገር እንትን ማለት አልችልም እና እንዳልኩሽ የድዋያ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከአንድ ዓመት ከሁለት ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውየው አያቆም። ብዙ አካውንት አለው እና ቢንጎ ላይ ሁለት ሶስት አካውንት አለው። ቲክቶክ ላይ ሶስት አራት አምስት አለው። ሁለት ያስደልቸዋለው ደልቶ ይሁን ብሎክ አድርገኝ አለቅም፣ ሁለት ያስደልችኋለሁ እና ሰውየው በቃ እንደዚህ ነው። ወይ አካውንት እየገዛ ምናምን እንትን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው እንደሚፈልገው ያደርጋል። እና ሰውየው በጣም እንትን ነው። ላይክ ምንድን ነው የሚባለው ሜኒ ፕሌየር ነው። ላይክ ሰዎችን ጭንቅላት ጌም በጣም ጎበዝ ነው። እና ሴቶቹንም እንደዚህ እያደረገ እኔ ብሎክ እያስደረጋቸው ነበረ ስለዚህ እሱ ነው እኔ ፎቶውን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለው። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል እና እኔ እንዳልሆንኩኝ እወቁልኝ በላቸው። ስክሪን ሪከርድ አርጉ። አንተ እንዳልሆንክ እኔ እኔ አደለሁም እና በተለይ ደግሞ ስለ ሃይማኖት እና ስለ ብሄር ገብቼ ተናገሬ አላቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላቅም እና እኔም ራሱ ቪዲዮ ለመስራት ሞክራለው ሞክሬ ትክክለኛ ፔጅ ላይ ለመለጠፍ ሞክራለው ማለት ነው። ግን እኔ አይደለሁም። ሳናገራቸው የነበረው ስለ ሃይማኖት ገብቼ ተናግሬ አላቅም ስለ ብሔርም ገብቼ ተናግሬ አላውቅም እና ሰዎች ላይ የገባ ላይ ላይ የገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዴንቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ ሰው፣ ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያቅልኝ የሚፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስ ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ። እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት እራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም እሚያቁክ በአንተ ፎቶ ስለሆነ እሱ እሱ ይሄን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተህ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶውን ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ይዘረግፋለው፣ እኔ ነኝ እንደዚህ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። አይ ሁሌ ነው እንደዚህ የሚለው ያስፈራራ